በቀደም እኔ ላይቭ ገብቼ ታብታብ አቁሜያለሁ አላልክም? ዝም ብለህ ስኩት በል ቸገረኛ መሆንሽ ነው ምን

አንተ አፈር የነቀው ስኳር ድንች የመሰልክ ልጅ፣ በእናትህ አርፈህ ተጫወት። በቃ ሌላ ነገር ሲንግል

ካሸነፍናችሁ ትቀጣላችሁ፣ ችግር የለውም።

ክርክር አልፈልግም ን የምናሸንፋለን ቅጣት ቅጣቸው እኔና ቤተሰቦች መዝናናት እንፈልጋለን እኔና ቤተሰቦች ሊያዝናና የሚችል ቅጣት እሽቀጣቸዋለሁ ምንም ችግር የለውም አመሰግናለሁ አንተም ደግሞ ፍሩን እንደምንም አብራቸው ትቀጣለ እንጂ እንደዚህ ማብዳት ከልትም ትናንት እኮ ሰላሳ ሺ ለአራት መቶ ምናምን ነበር

አረ፣ ምን ሆነሻል? አልታኩር የእኔን ቤተሰብ ለመካከለኛው ምስራቅ የሚያሰጋ ቤተሰብ

አዎ ሳንተ በላቸው፣ እየሰማ ነው። አንደኛ ሻወር፣ ሁለተኛ በእግራችሁ ውሃ መጠጣት ምንድን ነው? ሁለት ሁለቱ ውሃ መጠጣት። አዎ ሁለቱም ውሃን አይቻልም፣ አይቻልም፣ አይቻልም። እንዲህ ብሎ ነገር የለም። ሁለቱ አይቻልም፣ አይቻልም ሁለቱ አርለም መራቼ እኮ ሻወርማ ያዋ በጣጣ ላይ ፈሳል ሻወር። አንተ አርለም እያልክ ማውራት ጀመርክ። በላቸው ወይ አንደኛ በላቸው ነቃ በል ነው። ሁለተኛ ቅጣት በላቸው። አስኪ ሁለተኛ ቅጣት በላቸው በላቸው። የኔም በግ ስለምትመስል ተንበርክከ የታኩር በግ ነኝ ትላለ። አንድ ሺ አንድ ሺህ ላይ ቁጭ ብሎ የታኩር በግ ነኝ ያስብላል። በግና ቅጣ ባላ ወንድም፣ አረ ነው እንደ የአንተ በግ ኳትሊስ አንተን ገጭቶ አንተን ሰው አርጎቷል። ይህ አሁን እንደዛ እንኳን ቢጠቅም በግ ሆኖ ነው። የታኩር በግ ነኝ በል የምትለው በጋር እንደ ሰው ያደረገው ምን ሆነ ነው ናት። ሙሪ ያስጠላል። በቃ ካስቀጣ አስቀጣይ ምንድን ነው የምትለው? ካላስቀጣ ደግሞ ቅጣት ነው እንዴት። ምን ችግር አለው? አንተ ጋ ይህኝ ፍራይዴ አንደኛ ቅጣት ቃል ሰማ። ሁለተኛ እና ሶስተኛ ሁለቱ አንድ ላይ አይቻልም ብላችኋል። አይቻልም ስንጀምር። ምነው ትናንት ስንቀጣጣል ነበር እናንተ?

ሶስተኛ ተንበርክከ የራቼ ቤተሰብ ብለህ የኔን እና የታኩርን ቤተሰብ ስም እየጠራ የእኛን ቤተሰብ ማመስገን፣ የራሴ ቤተሰብ እንዳይጠራ የኔን ቤተሰብ እንዳጠራ አልፈልግም። እንዳጠረ ችግር የለውም። እኔ ግን የራቼ እንደው ምን እንደ በመድሀኒዐለም ምን ሆነህ ነው? እሺ፣ ሻወር ገብቼ ልምጣ። እኔ ያለሁት ቤት አይደለሁም ውጭ ነው ያለው። እኔት ሻወር ገብቼ ልምጣ ማለት አርልም፣ አሳያለው። በመድሀኒዐለም እንደው ራቼ የት ነው ያለው? ተናገር የት ነው ያለው? እኔ ማርያምን ሌላ ቦታ እጄ ነው። አልጋ ቤት ቤት ቤት አይደለም። ይኸው አልጋ

እናቴ ዘራረበይ ነው ምናምን ተቀጡልን። አንተ በላቸው፣ ለምን አትቀጣም? እሺ የሚለቅ ይ

እና ጭንቅላው ማነው የቆረጠሽ? ዛሬ እናቴ በላቸው አትቀጣም። በቃ ሻንቆ እየጠበቀን ነው፣ በላቸው ማ የቆረጠ ዛሬ፣ በላቸው፣ አንተ ሄና አንተ በላቸው፣ ሻንቆ እናስገባው በላቸው ተ በቃ ቅጣቱ ምሯል። ሄደ ሄዳ እኔ አንከባላይ ኖራ አስገብቶ ሄደኛል እንጂ እችላለሁ። ወይኔ ኧረ፣ ዛሬ ጊፍተሮች ነው የት ሄደውብኝ ነው እንዴ?

አይጎልም። እኮ ደግሞ የራቼ ብር ነው በልና ሚኪፋቱ ምናምን ሰብስበን አሉ።